ደግሞ ማሂ እና ሃይሚ እንግዲህ በቲክቶክ እንደዚህ እየቀወጡት መጥተዋል ማለት ነው። ፈታ በሉ እናንተ የታባቱ በእውነት ፈታ። ሃይሚዬ ፈታ በይ፣ ፈታ በይ ህዝቤ ያለቅሳላኝ። ፈታ በይ ጀግኔት ማለት ነው። ጀግኔት ብዬሻለሁ፣ ህዝቤ ይላል። አንቺ ፈታ በይ የኔ ቆንጆ፣ ጀግኔት ብዬሻለሁ። እውነት የስራ ሰው፣ ይመችሽ ይመችሽ ይመችሽ የስራ ሰው የእውነቴን ነው። ይመችሽ እ ህዝቤ ያለእሳል እይይላል ይይላል መቼ ነው የሚታረቁልን እናንተ? ከካሜራ ጀርባ ሌላ ናችሁ፣ ካሜራ ላይ ሌላ ናችሁ። ይመቻችሁ ምርጥ የስራ ሰዎች ማለት ነው። ምችት ይበላችሁ እንግዲህ ዛሬ ሃይሚና ማሂ እንዲህ እየቀወጡት መጡ። ዛሬ ደግሞ ማለት ነው እንግዲህ ምን ትላላችሁ? ምን ትላላችሁ ታዲያ አይ የቅመሞች ነገር የእናንተ ነገር ያሳዝነኛል። ራሳችሁን ሆኖ ዛሬ ምን የምሬ ነው። ለራሳችሁ ቦታ ስብ አትጃጃሉ። እነሱ ለእናንተ ካላሰቡላችሁ እውነት ነው፣ እናንተ ለራሳችሁ ቦታ መስጠት አለባችሁ ብዬ አስባለሁ። እነሱ እንዲፈታ እያሉ ነው። ስለዚህ ይመቻችሁ። ሰላም ሰላም። እንዴት ናችሁ? ደህና ናችሁ ወይ? አለላችሁ። ደህና ነን። ሁሉ መልካም ነው። ሁሉ ሰላም ነው። አቢ ነኝ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ይላላችሁ አመሰግናለሁ ሁሉ መልካም ነው ወይ ሁሉ ሰላም ነው ወይ ሁሉ መልካም ከኔ ሰላም ሰላማችሁ ይስጥ ይበል እንግዲህ ማሂና ሀይሚ እየቀወጡት ነው ማለት ነው ይመቻችሁ በሏችሁ ይመቻችሁ ይመቻችሁ የአራዳ ልጆች የምሬን ነው ይመቻችሁ ይመችሽ ሀይሚ ስራ ሰው ህዝብ ይንጫጫላን፣ ዝም በለሽ፣ ስራሽን ስሪ ነው የእናትሽ። ስራሽን ብቻ ስሬ፣ ዝም በለሽ፣ ይንጫጩ። እሷ አልቅሱልኝ አላለችም፣ ተንጫጩልኝ አላለችም። ስራዋን እየሰራች ነው፣ አለቀ። ይመችሽ፣ አራዳ ያለች ማለት ነው። ኧረ ወይኔ! ለማንኛውም ይመቻችሁ፣ ይመቻችሁ። ዘና በሉ፣ ፈታ በሉ፣ ተበቱ ቲ ይሄ ነው ጀግንነት ማለት። የሥራ ሰው ማለት እንዲህ ነው። የሥራ ሰዎች በደንብ ስሩ ስራች፣ ህዝብ ያልቅስ፣ ህዝብ ይይበል። የምር እኮ ነው አሁንም እኮ ድረስ የሚያለቅሰው አሉ። ወይ ቅመሞች፣ እንዲያው እኮ ግን ሰውን ስወዱ ልክ ነው ልክ በላይ ነው የምትወዱት እውነት በመናገር እና ሰው ለእናንተ ካላሰበላችሁ እናንተ ደግሞ ለሰው ማሰብ ጥሩ ነው ብዬ አላስብም። ራሳችሁን መሆን አስፈላጊ ነው ብዬ አስባለሁ። ሰው ለእናንተ ካሰበላችሁ ማሰብ አለባችሁ። ሰው ለእናንተ ቦታ ካላለው፣ ካላሰበላችሁ እናንተም ደግሞ ራሳችሁን መሆን ግድ ይላል ብዬ አስባለሁ አይደል? ይሄ ነው እና እንግዲህ ከሚና ቡራ ያው ወዲህ የምታረቁ መንገድ እየመጡ ነው። ዛሬ የሚመጡ አይመስለኝም ይመስለኛል ዛሬ የሚመጡ ይመስለኛል። ዛሬ የሚመጡ አይመስለኝም። ወይም ሃይሚና ቡራ ብረው ከሆነ ነው የሚመጡት። ዛሬ ልዩ እንካም አይመጣም ከነሱ ጋር ይመስለኛል። እና እንግዲህ ማሂና ሃይሚ እንደ ጽፈት እያሉ ነው። ይመቻቹ፣ ያራዳ ልጆች ቸት ይበላችሁ፣ ተባቱ ዘና ፈታ ም በሉ ይሄን ነው የምለው። ወዳችኋለሁ። መልካም ቆይታ። አዲስ ነገር ካለ ደግሞ ሸር ማድረጋችሁና እስከዛ ሰላማችሁ ይዛለኝ።